ዋው ፈኪ ጓደኞቿን አስፈጥራለች ማለት ነው። ደስ ይላል። ማሻላ ተባረካላ ብለናል። ዱአም እያደረጉ ነበር። በጣም ነው ደስ የሚለው ማለት ነው። ረመዳን አቤት አቤት፣ ሄደብን በቃ። መሄዱ ነው መሄዱ ነው ማለቁ ነው ማለት ነው። በረመዳን ብዙ ነገር፣ ብዙ ታሪክ፣ ብዙ ደስ የሚል ብዙ ነገር ይሰራበታል ማለት ነው። በጣም ያስለቅሳል፣ እውነት ለመናገር ረመዳን ሲሄድ በጣም ነው የሚያስለቅሰው ማለት ነው። በጣም ነው የሚያሳዝነው ነው። በጣም ጥሩ ጥሩ የሚሰሩ ነገሮችን እናየበታለን። እኛንም የሚሰራ ሰው ደግሞ ያደርገን እንሻአላህ። አሰላሙ አለይኩም ወረህማቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸኋ? ማናቸዋ? ሰላማችሁ ይብዛለኝ። ሰላም ለእናንተ የተመኘው ሰላም ለሀገራችን የሆነ እንሻአላ። ዛሬ የመጣሁት አንድ ደስ የሚል ነገር አይቼ ደግሞ ትንሽ ላውራ ብዬ መጣው፣ ማለት ነው ፈኪ ዛሬ ፋቢላ ጓደኞቿን ሰብሲባ እንግዲህ በዚህ መልክ ደስ በሚል ድባብ አሳልፏል ማለት ነው። እኛንም ደግሞ ለዛ ጊዜ አብቃን ማለት ነው በቤታችን በሀገራችን። ኢንሻአላህ ለቀጣይ ረመዳን፣ ሁላችሁም የመዳም ቅመሞች፣ ሀገሬ እገባለሁ ያላችሁ ሁሉ ነይቱ ማለት ነው። በዚች በቀራ ቀናቶች ኢንሻአላህ አዋሱ በሃነ ወታአላ ዱዋችን ሙስተጃብ አደርግልናል። ሳን ሰላች ውሌ ማድረግ አለብን ማለት ነው። በተለይ የመዳም ቅመሞች ሁሉም ለየራሱ የራሱ ሀጃ አለበት። ዱዋ በተለይ በተለይ ለመዳም ቅመሞች በሰው ቤት ለሚንገላተቱ ለሚወጡ፣ ለሚወርዱ በጣም የመዳም ቅመሞች ታሪካቸው ብዙ ነው። ተወርቶ ማያልቅ ታሪክ ነው ያላቸው ማለት ነው። ውድ ቤተሰቦች አበረታቱኝ፣ ላይክ አድርጉልኝ፣ ሼርም አደርጎልኝ ማለት ነው። በጣም በፋኪ ቤት እንግዲህ በጣም ደስ የሚል ፕሮግራም ነበር። በጣም አፍጠራቸው ዱዋቸው በቃ ይለያል ማለት ነው። እንግዲህ መቻችሁ ብለናል፣ እኛም ደስ ብሎናል። እንኳንም ደስ አላችሁ፣ እንኳንም ተሰበሰባችሁ፣ እንኳንም በቃ ለዚህ አበቃችሁ ማለት ነው። ኢንሻአላህ በጣም ነው ደስ አለኝ። እስቲ ደስ አላችሁ ሰዎች በኮመንትም እኔም ደስ ብሎኛል ብሎ እንደ ባለፈው አትሳደቡ ማለት ነው። በቃ አትሳደቡ፣ ደማቸው የሚፈላ ሰዎች አሉ ፈኪ ወይም አህሞ ብዬ እንትን ሬስ ይዤ ከገባው አላቅም፣ እኔ አላቅም። ደማቸው የሚፈላ ሰው አለ፣ ደሞ የሚፈላ ሰው አለ። ለምንድን ነው እቋይ ደማቸው የሚፈላ? ስለወደዳቸቸው ነው፣ ወለስ ስለሚጠሏቸው ነው? አልገባኝም።

ኑሩልን። የኢትዮጵያ ዩቱበሮች እኛን መበረታቱን ከስር ስራችሁ፣ እኛ አለን እኮ፣ እኛ አለን። እኛንም እንዳለን እናንተ ማወቅ አለባችሁ። እኛን መበረታቱ፣ ሼር ማድረጉልን፣ ቤታችንም ጎራ ብላችሁ አሳውቁን እንደመጣችሁ በኮመንት ማለት ነው በቃ በኮመንት ዝም ብሎ መጥቶ አይቶ ማለፍ ሳይሆን አንድ ሰው ለምሳሌ የኔ ፎቶ እዛ ጋር የሆነ አብረሽ ጋ ወይም ሩታ ጋ ወይም የሆነ ሰው ጋር ጽጌ ጋር ተለጥፎ እኔ ሄጄ ዝም ብዬ አይቼ ላይክም ሳላረግ ሰብስክራይብ ሳላረግ በቃ ለምንም ሳልጠቅም ሄጄ ቢመጣ ፋይዳ የለው። ስለዚህ እናንተ አሁን እኔ ቤት ጎራ ስትሉ ቤቴን ሞቅ ደመቅ ብርቅ ካላረጋችሁ ፋይዳ የለው። ስለዚህ ላይክ አርጉ፣ ሰብስክራይብ አትቁራት፣ ኮሜንት አስቀምጡልኝ። ኮሜንታችሁ ይታያል። አው እንደዛ ነው እንጂ ዝም ብሎ አይደለም። ስለዚህ ወደ ሬሴ ልመለስና ረመዳን ደስ ይላል ማለት ነው። እውነት ለመናገር ብዙ ደስታ እናይበታለን። ብዙ ደስታ የሚሰሩ ሰዎች እናያለን። ስብሓናላህ እውነት እንደ ረመዳን ያስደስተን ላ ስብሓነ ወተዓላ። እንደ ረመዳን ደግሞ ሁሌም ሁሌም በአመት አመት አዲስ ያድርገን ማለት ነው። አመት አመት ረመዳን ሲደርስ ሁሉም ሰው በቃ በውስጡ ጥላሸት የተቀባው፣ ውጭው ጥላሸት የተቀባው ሁሉም ታጥቦ በዱአ በውሃ በመታጠብ ውስጡን በማጠብ ውጩን በማጠብ በቃ ንጹ ይሆናል። በቃ ብዙ ንጹ የሆኑ ሰዎችም ይኖራሉ ማለት ነው። ብዙ ሰዎችም በዛውም ልክ ሁሉም ንጹ ሰዎች አሉ። ውስጣቸውን ውጫቸው በዛውም ልክ ደግሞ ብዙ ሰዎች ውጫቸውን ውስጣቸውን ሚቆሽሻል በነገርም ይሁን በቱራብ በቆሻሻ ሚሆን በቃ በተለያየ ነገር የሚቆሽሹም ሰዎች በዛኛው ሰዓት ደግሞ እንዲጠሩም ይሞክራሉ ማለት ነው። እንሻላ ከዛ ከረመዳን ጀምሮ የቆሸሹትን ቆሻሻቸው አስወግዶ የሚኖሩ ሰዎች አድርጋቸው። እኛ ንም አያደርጋል እኔ ንጹህ ነኝ ማለት አይደለም። የሰው ልጅ ብዙ ነገር ብዙ ነገር አለበት ብዙ ነገር ማውራቱን ብቻ አትዩ ማለት ነው። ብዙ ቆሻሻ ነገር ሊኖሩበት ይችላል። እዚ ጋር እኔ መጥቼ ጥሩ ባወራ ጥሩ ላሉን ይችላለሁ። የሰው ልጅ ብዙ ነገር ብዙ ችግር አለበት ችግራችን አላህ ሱብሓነሁ ወተዓላ ያስ